ወይዘሮ ሶሲና ጠንፌ ማለት ነው። ዛሬ ያወራችው ነገር ምንም ሊገባኝ አልቻለም። ከመጠጥ ጋራ ስለሆነ ማለት ነው። ሰላም ጤና ይስጥልኝ ውዴ፣ የተከበራችሁ የቻናል ተከታታዮች፣ ሰላማችሁ ይብዛልኝ በያላችሁበት። ምናልባት በዛሬው በሶሲ ቪዲዮ ትክክል ነሽ፣ ልክ ነሽ ያላችሁም ሰዎች ልትኖሩ ትችላላችሁ። በዛሬው ግን እየጠጣች ስለመጣች እኔ የተረዳሁትና አንድ የገባኝ ነገር አለ። እሱንም እነግራችኋለሁ። አምናችሁ መቀበል ካለባችሁ ትቀበላላችሁ፣ ደግሞ አምናችሁ ካልተቀበላችሁ መብታችሁ ነው። ሀይሚና ቡራ ዛሬ አልመጡም። እንኳን አልመጡ ከእነሱ ጭቅጭቅ እረፍት ያደርጉ። ነገር ግን ትናንትና በተደረገው ነገር ባሏ ሲማግጥ ያልሆነ ቦታ የሌላ ሰው ህይወት እያበላሸ መታ ነበረ። ነገር ግን እናንተ አሁን የተረዳችሁት እዛች ጋር ሶሲ ከሀይሚ ጋር ዳኒን ስለያዘችው አብራ ስላገኘቻቸው፣ ምናልባት እዚ ሴራ ውስጥ ሶሲ የለችበትም። ሶሲ አንበሳ ዳኒን መታችሁ ምናምን ነገር ተብላችሁ በጣም ደስተኛ ሆናችሁ ሊሆን ይችላል። አትሞኙ፣ አትሞኙ። እስቲ ንቁ። አንዳንድ ጊዜ ሶሲም ዳኒም የሚሰሩት ስራ ነው። ይሄንን ብሩኬንና ሀይሚ ለመለያየት መቼ እንደምትነቁ አላውቅም። እግዚአብሔርን ነው የምላችሁ። እኔ መቼም ቀን ሶሴን እና ዳኒን ላሟጋግሳቸው አልችልም። መቼም አላሟጋግሳቸውም። መቼም መቼም ምንም አይነት ጥሩ ነገር ቢያደርጉም፣ ለምን ብሩኬና ሃይሚ የድሮ ፍቅራቸው ጠፍቶ ሰላማቸውን አጥተው መቼ ነው የሚታረቁት እያልን ሁል ጊዜ በተስፋ ልባችን ተንጠልጥሎ እየጠበቅን ነው። ለብሩኬ ያ ሁሉ ነገር እናቱ ሳይቀሩ ተዘቅዝቀው ሃይሚ እናት አባቷ እዛ ጋር ተዘቅዝቀው ብዙ ነገር ተረግጠዋል። እነዚህ ልጆች ከመጡ ጊዜ ጀምሮ ማለት ነው። ሶ ያንን ሁሉ በአንድ ጊዜ ረስታችሁት። ዛሬ ሶስትና ትናንትና ዳኒንን ስለመታችሁ፣ ፕሮግራሙን ስላበላሸችው ደስ ብሏችሁ አጨብጭባችሁ ሊሆን ይችላል። በነፈሰበት አትንፈሱ። ማነው ችግሩን የፈጠረው? ማነው የብሩኬንና የሃሚን ሰላም የነሳው የሚለውን ቆም ብላችሁ ለደቂቃ አስቡ የትናንትናውንም ድራማ የሰሩት ሶሲና ዳኔ ናቸው በሃይሚ ላይ ይሄን ድራማ የሰሩት ይውላችሁ እኔ ዛሬ ይሄንን ልዩ ፕሮግራም አዘጋጀዋለሁኝ የሁለት መቶ ሺና የኔን መቶ ሺ ስለዚህ ዳኒ ሀይሚን ደግሞ እዚች ጋር እንጠራታለን ትመጣለች አንቺ ደግሞ ትናደጃለሽ ምናምን ነገር የቀናሽ ታስመስ ያለሽ በደንብ አድርገሽ መናደድ አለብሽ። ከዛ ደግሞ ዛሬ በማግስቱ መጠጥ ይዘሽ መተሽ የተፈጠረውን ነገር እንደሚያለቅስ ሰው አድርገሽ አክት እያደረሽ ለኦዲንስ ትነግሪያችኋለሽ። ምን ይዛ ጋር ምንም የሚያውቁት ነገር የለም እኛን እንደ ሞኝ ነው የሚያዩን እነዚህ ሰዎች ማለት ነው። በእንደዚህ አይነት አጋጣሚ እነሱን መሸወድ እንችላለን ምናምን ነገር ብለው የሰሩት ሴራ ነው። ዳኒም ሶስና ሶስና እና ዳኒ ተጣልተው አያውቁም። የማልደት ላይ ነው አብረው አልነበሩም። እንዲህ ሳምንት ለታ የማልደት ሲከበር ነው የሶሲ ነው የዳኒ ልደት ሲከበር አብረው አልነበሩ እንዴ? መቼ ነው የተጣሉት ሲጀመር? እሺ፣ ያን ቀን ከተጣሉ ለምን የልደት ቀን አብረው ተገናኙ? ዛሬ ደግሞ እንደገና ለምን ተጣሉ ታዲያ? ከዛ በፊት አይደለ እንዴ ዳኒ ሃይሚ ጋር መልከስከስ የጀመረው እስቲ አንዳንድ ጊዜ ቆም ብለን እናስብ። ማን ነው ችግር የፈጠረው? ማነው ሰላማቸውን ያሳጣቸው? ብሩኬና ሀይሚ አሁን ላይ አልተቀየሩባችሁም ማለት አልናፈቃችሁም? የበፊቱ ሳቃቸው እንዲ በመቤቴ አልናፈቃችሁም? የበፊቱ የሚቃለዱት የሚጨቃጨቁት ነገር እኔ እንደ አዲስ ያ ነገር እንደ አዲስ በቃ ናፍቆኛል፣ እውነቱን ስነግራችሁ እንደኔ ማለት ነው። አንዳንድ ጊዜ ነገር ኦቨር ሲሆን ያስጠላችኋል፣ ሰላምን ትናፍቃላችሁ። ሰላምን በጣም ተናፍቁት አላችሁ እና፣ እኔ በጣም ነው የናፈቀኝ የብሩኬና የሃይሜ ሰላም ከሚባለው በላይ እንደኔ ማለት ነው። ነገር ግን ይችም የድራማው አንድ አካል ነች። የዚችም ሴት ሴራ ነው የልጆቹን ህይወት እስከ ዛሬ ድረስ የበጠበጠው። ለእኔ ምንም ጅግን አይደለችም? ምን ሰራችና ፕሮግራም ስላበላሸች የራሷ ጭምር እኮ ሴራ ነው። ምንድን ነው ያበላሸችው? ሁለቱም ከዳኒ ጋር ተመካክሮ ያደረጉት ሁለቱም፣ አንድ አይነት ከአንድ ወንዝ የሚቀዱ መጠጥ እየጠጣች መጣች፣ አየውት። እንግዲህ ምን እንደምታደርግ እያለቀሰች አክት ምናምን ነገር ከእህቷ ለእህት የነገርኳት አልቅሽ፣ የሀይሚንና ስሚ ሀይሚ፣ ምንም የምታቅልሽ ነገር የለም ገባሽ? እዛ ጋር አክብራችሁ ስትጠሯት ለሌላ ለስራ መስሏት መጣች ተገኘች እስከዛሬ እንደምትገኘው ማለት ነው ነገር ግን እናንተ ሌላ እቅድ ሌላ ሴራ ነው እዚ ጋ ደግሳችሁ የጠበቃችኋት ሌች እሷን ለማሰደብ ይኸው ምኞታችሁ ተሳካ ተሰደበች ያለ ስም ስም ተሰጠች ሀይሚ ወረደች ሀይሚ ወራዳ ሀይሚ እንዲህ ያለ ስሟ ስም ሰጣችኋት ለሀይሚ ግን ስድብ ምኗም አይደለም ዞር ብላ አታይም ኮመንት እንኳን እንደማታነብ ተናግራለች አያችሁ ሀይሚ ሲያሞግሷት የነበሩ ዞሮ ሰድበዋታል። አንድ ነገር እንገራችሁ። ይሄንን ነገር እንደው እኔ ከተሳሳትኩኝ አርሙኝ። የሆነ ቦታ ላይ ምን አዩ መሰላችሁ? ምን ሰሙ መሰላችሁ? ሀይሚ አንቺን ቀና ያደረጉች ሰዎችን እንትና አሰደብሻቸው እያለ አንድ ሰው ሲወራ ሰምቼ ሳኩኝ። አንድ ነገር እንገራችሁ። በዛ አጋጣሚ ሀይሚ ነች የሚዲያን ሰው ቀና ያደረገች አብዛኛውን ማለት ነው አብዛኞቹን ከጥቃቅን ኢቶበር እስከ ትላልቅ ኢቶበር አብዛኞቹን ቀና ያደረገች ሀይሚ እንጂ ሀይሚን ማንም ሰው ቀና አላደረጋትም። በራሷ ነው እዚ የደረሰችው ከቡሩኬ ጋር ለፍታ ጥራ ነው እዚ የደረሰችው አብረው ማለት ነው እኛ ስናቅ ከዛ በፊት ደግሞ ከወንድሞቿ ጋር። ከዛ ውጭ ሀይሚን ማንም ሰው ቀና አላደረጋትም። ከቡሩኬ ጋር አብረው ሰርተዋል። አዎ ይሄ ያየ ነው ነገር ነው ከዚህ በፊት ከወንድሞቿ ጋር ሰርታለች አዎ ሰርታለች ነገር ግን ሀይሚን ማንም ቀና አላደረጋትም በራሷ አይዲያ በራሷ አመለካከት በራሷ በራሷ ነው እዚህ ቀና ያለችው እንጂ ማንንም ሀይሚን ቀና አላደረጋትም ቀና ያደረጉሽን ሰዎች አሰደብሽ ላላችሁት በጣም ተሳስታችኋል ላርማችሁ ብዬ ነው በነገራችን ላይ ስንናገር መጀመሪያ እናስተውል ማን ነው ቀዳሚ ብለን እኔ ኦኬ እንጂ ዝም ብለን ስም መስጠት የለብንም። ያለ ስሟን ስሟን ከምናጠፋ ግን ማን ነው እዚ ጋ ያደረሰን? አዎ ማን ነው እዚ ያደረሰን? እንዴ ስንቶቻችሁ ነበራችሁ ስታሽቃብጡ የነበራችሁ፣ ቶባችሁ እስከሚሞቅላችሁ ድረስ ሃይሚ ያለችበት እኮ ይደምቃል፣ ሃይሚ ልዕልቷ፣ ሃይሚ ጀግና ናት እያላችሁ እንትን ስትሏት ነበረ። ዛሬ እሷን ስም ለማበላሸት እከክሽን ታኪያለሽ። አንዳንዶቻችሁ አልተረዳችሁም እንጂ በእርግጥ የሀይሚ ጥላት ትክክለኛ ጥላቶች ናቸው። ያልተረዷት እንጂ ትክክለኛ ወዳጆቿ ተረድተዋታል ለሀይሚን ስም ለማጥፋት የተደረገ ነገር እንደሆነ ማለት ነው። የትናንትናው የተረዳን ሰዎች ተረድተናል። ነገር ግን እኔ በስተ መጨረሻ ማለት የምፈልገው ብሩኬና ሀይሚ መቼም አይለያዩም። ሶስና ደግሞ አታስመስይ፣ ባልሽን ይዘሽ ከብሩኬና ከሀይሚ ህይወት ውልቅ በይ ከቻልሽ ብሩኬን የምታከብሩ ከሆነ ቤስት ፍሬንድሽ ከሆነ የቤስት ፍሬንድሽ ደስታ የሚያስደስትሽ ከሆነ ከህይወታቸው ውልቅ በዳኒን ይዘሽ እስከ ዛሬ የሰራሹ ድራማ ይበቃሻል እቃቃ ተጫዋች ሞኝሽን ፈልገሽ እዛ እቃቃ ተጫዋች ሲበዛ ማር ሲበዛ ራሱ ይመራል በእናትሽ የደስታዋ ቀን የልደቷ ቀን እየደረሰ ነው ልደቷን እንኳን በሰላም በደስታ ታክብር እውነት ይህንን ነው ማስተላለፍ ምፈልገው